በሰው ተክለ ሰውነትና ባህሪ የሚሰሩ ሮቦቶች ሂዩማኖይድ ዝነኛ እየሆኑ መጥተዋል። ጂ አንድ ከእነዚህ አንዱ ሲሆን የተሰራው በቻይናው ተቋም ዩኒትሪ ነው። በጀርመን ሃኖቨር የሚገኘው ይህ ሂዩማኖይድ ሮቦት 130 ሴንቲሜትር ይረዝማል። ከሌሎች ሮቦቶች አንጻር ዋጋው ተመጣጣኝ ነው። የሰውነት እንቅስቃሴው ቀልጣፋነት በብዙዎች አድናቆት ተቸሮታል። ይደንሳል ማርሻል አርትም ይችላል። ጂ አንድ ቁጥጥር የሚደረግበት በርቀት ላይ ካለ ባለሙያ ነው። ባለሙያው ፔድሮ ጀንግ ይባላል። ጂ አንድ የሚገዙ ሰዎች ሮቦቱን በፈለጉት መንገድ ያዋቅራሉ። ጂ አንድ እንደ ሌሎች ሮቦቶች አይደለም። ሰላምታ ሲሰጠው ይጨብጣል። ከወገቡ ዝቅ ብሎም ሰላምታ ያቀርባል። ከተጋጨ ይቅርታ ይጠይቃል። እንደ ዩኒትሪ ያሉ ብዙ ተቋማት ሂውማኖይድ ሮቦቶች ይሰራሉ። ሂዩማኖይድ ሮቦቶች ከስራ እረፍት እና የደመወዝ ጭማሪ የማይጠይቁ ሰራተኞች ናቸው። ሂዩማኖይድ ሮቦቶች ገና ከፍተኛው የልህቀት ደረጃ ላይ ያልደረሱ ይሆናል። አሁንም በባለሙያዎች ቁጥጥር እየተደረገባቸው ነው የሚንቀሳቀሱት። ምግብ ቤት ውስጥ እና በሌላም ቦታ እንዲሰሩ ማድረግ ፈታኝ ይሆናል። ሂዩማኖይድ ሮቦቶች ጠንካራ መሆናቸው ጠቀሜታ ቢኖረውም ድንገት ሰዎች ቢወድቁ ጉዳት ሊያስከትሉም ይችላሉ። ማሽኖቹን የሚቆጣጠር የሰው ሰራሽ አስተውሎት በአግባቡ መበልጸግም ይጠበቅበታል። ይህ ዩኒትሪ ቃል አቀባይ የሰው ሰራሽ አስተውሎት ልህቀት ገና የምፈልገው ደረጃ አልደረሰም፣ ሮቦቶች ምክንያትን በተወሰነ ደረጃ ቢረዱም ገና ውስብስብ ሀሳብን መገንዘብ ላይ አልደረሱም ይላሉ። እንጂ አንድ አሁን ላይ በጥናት ዘርፍ ነው ጥቅም ላይ የሚውለው። ሂዩማኖይድ ሮቦቶች በብዛት በፋብሪካ ውስጥ መስራት በሚችሉበት መንገድ ነው እየተገነቡ ያሉት። የኢሎን መስክ ተቋም ኦፕቲመስ የተባለ ሂዩማኖይድ ሮቦትን እየገነባ ይገኛል። በብዙ ሺዎች የሚቆጠሩ ተመሳሳይ ሮቦቶች ይሰራሉ፣ ጠቃሚ ስራም ይከውናሉ ሲል መስክ ከወራት በፊት ተናግሯል። ከቴስላ መኪና አምራች ውጪ ሌሎች ተቋሞችም ተመሳሳይ ሙከራ እያደረጉ ነው። ቢኤምደብሊው በአሜሪካ ፋብሪካው ሂዩማኖይድ ሮቦቶች አስገብቷል። የደቡብ ኮሪያው ሃዩንዳይም በአስር ሺዎች የሚቆጠሩ ሂዩማኖይድ ሮቦቶችን ከቦስተን ዳይናሚክስ አዟል። የኤስቲአይኪው መስራች ቶማስ አንደርሰን እንደሚለው 49 ተቋማት ሂዩማኖይድ ሮቦቶች እየገነቡ ነው። ሂዩማኖይድ ሮቦቶቹ እጅና እግር ያላቸው ሲሆን በጎማ እየተሽከረከሩም የሚጓዙ ሂይማኖይድ ሮቦቶች የሚሰሩ ተቋማት ደግሞ አንድ መቶ ይደርሳሉ። የቻይና ተቋማት ገበያውን ይቆጣጠራሉ ብሎ ያምናል። በቻይና ከፍተኛ ፍላጎት አለ። ጥናትና ምርምር በስፋት የሚደረግበት አገርም ነው ይላል። ዩኒትሪ የሰራው ሮቦት አስራ ስድስት ሺህ ዶላር ይሸጣል። ሂማኖይድ ሮቦቶች ላይ ከተደረገ ኢንቨስትመንት 60 በመቶ በእስያ መሆኑን ቶማስ ያስረዳል። የተቀረው ኢንቨስትመን ያለው በአሜሪካ ውስጥ ነው። በቻይና ሻንጋይ በመንግስት የሚደገፍ ሂዩማኖይድ ሮቦቶች ማሰልጠኛ ተቋም ተከፍቷል። በጣም ውስብስብ የሆነ ድርጊት እንዴት መፈጸም እንደሚቻል ሂዩማኖይድ ሮቦቶቹ ይማራሉ። በብሪስትል የሚሰራው በርንዲስ ኪንሲ የሚባል ተቋም አለው። ኪያር አንድ የተባለ ሮቦት ነው የሚያመርተው። ሮቦቱ በዩናይትድ ኪንግደም ቢሰራም በጅምላ የሚመረተው እስያ ነው። የአውሮፓና አሜሪካ ተቋሞች የእስያን ተቋሞች መግዛት ይጠበቅባቸዋል። ሞተር ወይም ባትሪ ብቻ ቢገዛ ሌላው ግብአት ስለማይኖር ሁሉንም ጠቅልሎ መግዛት የግድ ይሆናል። ስለዚህ ወደ እስያ እንሄዳለን ይላል ርን ዋጋቸው ርካሽ እንዲሆንም በእስያ መሰራታቸው ይረዳል። ኬአር አንድ ሮቦቶች እግር የላቸውም። እግር መጨመር ተጨማሪ ወጪ ያስፈልገዋል። ያለ እግር ሮቦቱ እየተሽከረከረ መንቀሳቀስ ይችላል ይላል ባለሙያው። በኤሌክትሪክ ሳይክል ላይ ያለውን ጎማ የሚመስል ጎማ ለሮቦቱ ይገጠምለታል። ሁለቱ ሂዩማኖይድ ሮቦቶች ተቋማት ፉክክር ውስጥ ናቸው። በሮቦቶቹ መካከል ያለው ልዩነት የሚወሰነው የትኛው የሮቦት አይነት ከሰዎች ጋር መስራት የሚያስችለው መተግበሪያ ተገጥሞለታል የሚለው ሲፈ ተሽ ነው። በቀላሉ አገልግሎት የሚሰጥ ሮቦት ነው የምንሰራው። የፋብሪካ ሰራተኛ በሁለት ሰዓት ውስጥ እንዴት ሮቦቱን መጠቀም እንደሚችል ይማራል። ኪያር አንድ የሰዎችን ስራ በሃያ ወይም ሰላሳ ጥፍ አሻሽሎ ይሰራል። ሮቦቶች ከፋብሪካ አገልግሎት ወጥተው በየቤታችን የሚገቡበት ቀን እምብዛም እንደማይርቅ ባለሙያዎቹ ግምታቸውን ያስቀምጣሉ። ያለፉት 20 አመታት ህልሜ ሁሉንም ነገር ሮቦት አድርጎ መስራት ነው። ቀላል ስራ አይደለም፣ ፒኤችዲን ሰርቼበታለሁ። ከ10 ወይም 15 አመታት በኋላ ሮቦቶች በየቤታችን ይገቡ ይሆናል ሲል በብሪስትል የሚሰራው በርን ይገልጻል።